ከዚሁ ከአዲስ አበባ ነው የመጣሁት። ከዚህ በፊት ልጄ ግሪክ ነበረች ለሶስት አመት በስልክ ማንገናኝ ነበር። አሁን እንትን እሱ ፎቶ አነግቶልኝ እንትን ደወለችልኝ እና ይቅርታ ተባባል። አሁን ደግሞ በተባባልን በአስራ አምስት ቀኑ ብር ላከችልኝ እና በቃ ይቅርታ ሁሉ አመስግኑልኝ እና በቃ እናቴ ይቅርበኝ፣ በቃ ጌታን አግኝቻለሁ። እኔም እንዳንቺ እናቴ ጠንካራ ነበርሽ፣ ለምን ወንድምሽ ወልዶ ክፍለ ሀገር አልሄድሽም ስትለኝ፣ በቃ እኔ አሁን ኑሮ ከብዷል ልጄ ብዬ ስላት፣ በቃ ሀያ ሺህ ብር በባንክ ልኬልሻለሁ፣ እሱን አውጭና ሂጂ አለችኝ። አመስግኑልኝ ሶስት ዓመት አትደዋውልም ነበር፣ ሶስት ዓመት አንገናኝም፣ ሶስት ዓመት አንደዋውልንም በቃ አንገናኝም ነበር። ሶስት ዓመት ድምጽ አሰምተሻል። ሶስት ዓመት መስከረም ላይ እዚህ ሰርተሽ መጣሁ። የመጀመሪያ መጣሽ ያኔ ነው? አዎ፣ አይ ያኔ ነው። እንዴት መጣሽ? በቻናል ከፍቼ ሳይ የለኝም ነበር ቴሌቪዥን። ከዛ ወንዱ ልጅ እሱ ሌላ ሲቀይር እንቺ ብሎ ሰጠኝ። ከዛ ያንን ቻናል ማየት ጀመርኩ። ሳይ መጀመሪያ ከዚህ በፊት ተንቤ ህልኝ በልጄ የደረሰ ምስክር አለኝ። ሳይ በቃ ይሄ ቸርች የት ነው ብዬ ስጠይቅ እዚህ ፊት ለፊት እኛ ሰፈር ሰው አየሁ። እሱ ጋር ቤቱ ሄድኩና እስኪ ቸርችን ቦታውን ንገረኝ ስለው እንትን ብለሽ ውረጃ አለኝ። ወረድኩኝ፣ መጣሁ፣ ገባሁ። ከዛ መምጣት አርባ አርብ ሁሌ ቀርቼ አላውቅም። በቃ ሸክላ ነው የምነግደው። በቃ ሁሌ አርባር ሆነም አልሆነም እመጣለሁ። እና እግዚአብሔር የተመሰገነ ይሁን። ይሄ ነው የሆነልኝ እግዚአብሔር። እና እንኳን ጌታ ረዳሽ፣ ተባረክ። በበረከት በፍቅር ከልጆች ጋር ኑሪ። አሜን። ከፍ በይልኝ። አሜን። እና ልጄ ደግሞ እንዲሁም እንደሱ፣ አይ እስከዚህ በእምነቴ ካላስቆረብኩሽ ብሎ በጸሎት የመጣ መኪና ተገዝቶለታል። እሷን የገዛችለት እናቴ አይለኝም ነበር። አሁን በቃ አብረን እንበላለን እንማከራለን። ሄርኩ ኮ እዛ ነብይ ጋ አልኩት፣ ዱሮ አንተ ህፃን ሆነ ምንም ሳይኖረን መኪና ትገዛላችሁ ያለን፣ ከየታም ቢሾፕ ደይቭ ጋ ደይቭ ጋ ነበረ። ምንም ሳይኖረን ልዜ ምንም አይሰራ እንትን ነበር ሚስትሮ ሲሰራ እንቺ እናቴ ልጅሽ ወንዱ ልጅሽ መኪና ይዛላል። ደኛ ምንም የለ ምን በለው እንኳን የለ። እና እግዚአብሔር ብሎ ልጅ ላይ ነበር። እሱ ከእምነቷ አፈንግጧል። ያ ነብዬት ነው መኪና ይገዛል ያለሽ ሲለኝ፣ እኔ እንጃ እንግዲህ ደብጋን ያገኘሁት ብዬ ለው ነበር። አንቶሎ ሳይ ቴሌቪዥን ላየው እሰይ በቃ ሴትዮዋ ራሱ አከራዬ ወይኔች ልጅ አበደች። ለእናቴ ወቀሳ ነገሯት። በቃ እልል እልል ትላለች። ባዶ ቤት ልጅሽ ታመመችብሽ መሰለኝ። አሜን አሜን ከመስከረም ጀምራ አሜን በሃሌሉያ አባቴ ተባረክ። ለልጅሽ ነገርሽው ያገኘሁት ምስጋና ተናግር፣ ያለው እናንተ ደግሞ አሁን ስራ እሱ ፊት ምኒባስ ነበረው። ምኒባስን ሸጦ ሌላ መኪና ገዝቶ እና የዛን ውል ሳያዛውር በሞኝነት ሰጥቶ ስለልጅየው የሁለቱንም ግብር አልተከፈለም ብሎ ስራ ፈቷል። እና በቃ እስ አጸልይልኝ እና አበይልኝ መኪናዋን በትንቢት ነው የመጣችው። የአንተም ኑሮ በትንቢት ነው በው እሺ። አመሰግናለሁ። እኔ ከአዋሸርባ ነው የመጣሁት። መሰረት እባላለሁ። የዛሬ 15 ቀን ባለቤቴ እዚህ መጥቶ ነበረ። የዛሬ 15 ቀን አርብ ቀን ማለት ነው። ከዛ አሞ የነበረና እስቲ ሂድ ይሄን ታምራት ተካፍለ ትመጣለህ፣ የእኛ ነገር ይለቀቃል ብዬ እኔ ነው የሸኘሁት። ከዛ እሱ እዚህ ስመጣ እኔም በሽታ ታወኝ። እግዚአብሔርን አመሰግነዋለሁ፣ ከሞት አድኖኛል። ከዛ ቅዳሜ ውዬ እሁድ ቀን ወደ ስራ ቦታ ወጣሁ። ወደ ስራ ልወጣ ስል እስቲ ይህን ዬ ዘይት አንጣልኝ ብዬ ሰውነቴን እንደዚህ ተቀባብቼ ወጣሁ። ከዛ ኤሌክትሪክ ይዞኝ ኤሌክትሪክ ይዞኝ ልብሴን እንደዚህ በስቶ ይኸው እንደዚህ ስጋዬን ውጭቅ አርጎ እንደዚህ ከዚህ በቃ እንደዚህ አርጎ ወሰደው፣ ካክሶችን ሁሉ አጠፋ። እኔ ግን ከሞት ታድጎኛል። በዚህ በዛይት ማለት ነው። ከዛ ምሰራው ስራ ሁሉ ከዛ ጀምሮ ታምራት ነው። እግዚአብሔርን አመስግኑልኝ። ምን ነበረ በሽታ ያመመሽ የነበረው? ባሉ የትሽ ሊመጣ ለዚ እኔ ታይፎድ፣ ወባ፣ ኮላሊት ምናምን አሉ ብዙ ናቸው፣ ብዙ ነው ያመመኝ። እህል ሁሉ ከለከለኝ። እስቲ ሄድ፣ እዛ ስትሄድ የሆነ ነገር ይተወኛል፣ እርግጠኛ ነኝ ሄድ ብዬ ላኩት። ልክ እዚህ እኮ ደረስኩት እሱ እንዳለ ምግብ መብላት ጀመርኩት። በቃ ተፈወስኩት፣ ተፈወስኩት። እሱ እዚህ ሲረግጥ፣ አንቺ እዛ ተፈወስኩት፣ ተፈወስኩት። በቃ ቸርቹን አግኝቻለሁ አለ። ሐሙስ ቀን ነው መጣው አደረ። ቸርቹን ደርሽ ያለው እሱ እንዳለ ማለት ነው። እኔ ተፈወስኩት። እግዚአብሔርን አመስግንልኝ። እግዚአብሔር ይባርካችሁ። አሜን። ተባረኩልኝ። ተባረኪ። ጌታ ይባርክ። ስሜ ኤርሚያስ ይባላል። የመጣሁት ከዓለም ገና ነው። መጀመሪያ ግን ልቀፍ ወዳሉ ከፍበስ የሆነልኝ ነሐሴ ሀያ ሰማን መጥቼ ነበር። ነሐሴ ሀያ ሰማን መጥቼ እያመመኝ ነበር የመጣሁት፣ እያመመኝ የመጣሁት በሽታውን አላውቀውም። ሽንት የለም፣ ሰገራ የለም። ስሜቷ አለ ስገባ አይወርድም አይወጣም። እርኩኝ ዛሬ አርብ ዕለት ተገልግዬ የገባው ቅዳሜ አርብ አደርኩኝ ዋልኩ። ዋልኩና ምግብ ልሰራ ቤት ገባው፣ ምግብ ጎበስ፣ ምግብ ልሰራ ገባው ምገበ እየሰራው ያፔን መጣ በጣም አመመኝ። ስቶፍ ሎክሽ ነበር እየሰራው ጣለኝ ፌንት ሰራይ ፌንት አሰ ላበላበንኩ ወደ ወንድሞቼ ጋር ነው የደወልኩት። ወንድሞቼ ጋር ደውዬ ወደ ባጃጅ መጥቶ ወደ አኪም ቤት ወሰዱ። አኪም ቤት ወስዱኝ ሳለ ሶስት አኪም ቤት ሄድኩ። ሶስት አኪም ቤት ሲል ላብራቶሪ የለም አሉኝ። ለዚህ የለንም አሉ። በቃ ሌላ ቦታ ወሰዱት አለ። አንድ አኪም ቤት ሲል ግን ላብራቶሪ የለም ዶክተር አ በቃ ላብራቶሪ ካለ በቃ ማስታገሻ መርፌው ጋኝ አልኩት በጣም ያመመኝ ያለው መርፌው ጋኝ አልኩት። መርፌ ሳይወጋኝ ግን የሄኖክ አምላክ እጄን ያዘኝ ነበር ምሎ እዛ ውስጥ ማለት እጄን ያዘኝ እጄን ያዘኝ ኢየሱስ እጄን ያዘኝ። እኔ መድኃኒቴ አንተ ነህ ዶክተር መድኃኒቴ አይደለም። የሄኖክ አምላክ ያዘኝ። ሽንት ቤቱን ስገባ የሄኖክ አምላክ ነው ነቢይ የሄኖክ ነው የምለው ግን በቃ እንትኑ ራሱ ማለት ሽንት ቤቱን የጸሎት ቤት አደረኩት። በቃ የነቢይ ሄኖክ አምላክ እያደረኩ ማለት ነው እና በቃ ገባው እንደዛ ታክሜ ወጥቼ ወጥቼ ምንም እንትን አለው። እንደዛው ያመኝ ገባው። ማስታገሻው ግን አረጋጋኝ ትንሽ፣ ቤት ገባው። እሑድንም ዋልኩኝ፣ ሰኞንም ዋልኩኝ። ሽንት የለም ሰገራ የለም። ጠጣለሁ እበላለሁ። አንዴ ግን የበላሁት ወጣ፣ እንዳለ ሞጫ ሲያጣ ነው በላይ ወጣ መሰለኝ። ወጣ ሲያስጨንቀኝ ወጣ። እኔም ሰላም አገኘሁ ከወጣ በኋላ ማለት ነው። ግን ምግብ ከዛም በኋላ እየራበል ነበር፣ እምቢ አለኝ። ግን ከዛም በኋላ ምንድን ያልኩት መጸለይ ነው የጀመርኩት መጸለይ። ከዛ ሰኞ ቀን ማታ ማለት ነው ማታ ሰኞ አምስት ሰዓት ላይ ቻናል የመጀመሪያውን ቻናል የነብይ ሄኖክን ቻናል የመጀመሪያውን ብዬ ዩቱብ ላይ የገባውና ያየሁትን ከፍቼ፣ በዛ ፈውሳለሁ። የመጀመሪያው ስከፍት ስለ ጌታ አራት እያስተማርክ ነበር። እሷ የመሰከረችበት ከጨጓራ ታማ ርች መስክራበታለች። እሷ የመሰከረችበት ነው ዳቦ ቆረስኩኝ ዋስቀመትኩኝ ከአንተ ጋር መጸለ ጀመር መጸለ ጀመር ሁ ፈርቼ ነበር ስመጣ፣ ራሱ ግን ሀይል ሆነኝ እግዚብሔር ዋው ራሱ እየፈራው ነበር እ ነ ነበር ኢየሱስ ጌታ ነው እና አረኩኝ በኋላ ጸሎት ከጨረስን በኋላ ብሎ አልክ በኋላ የጌታን በላው ደሙን ምልክት አሁን

ሁሌ ይከታተላሉ ቤቱ በቃ ከየወሰድኩኝ ግርማ ሞገሴ በቃ በግርማ ሞገሴ ደግሞ ሁሉ ነገር ስለሚገባ አ ኢየሱስ ጌታ እና እንትን እያልኩ ከዛም በኋላ ግን ጌታ ብሎ ማለት ነው። 2017 እኔ በበሽታ መታወቅ አልፈልግም ማለት የጠጠር ኩላሊት የኩላሊት ጠጠር የተባልኩት በሱ እኔ በስም ያለው በሽታ መታወቅ አልፈልግም። እኔ በበረከትና በስኬትን 2017 መታወቅ መታወቅ ፈልጎ እንጂ በበሽታ መታወቅ አልፈልግም ብያለሁ። እና እንደዛ ይያሉ ከዛም በኋላም ግን መስከረም ከአምስት በኋላ ሌላ በሽታ መጣ። ሌላ በሽታ እሱም ምንድን ነው? ጠላት ኪንታሮት ነው ይለኛል። እኔ ደግሞ ስም ያለው በሽታ በእኔ አይሰራም እያልኩ አሁንም ከመስከረም አምስት እስከ ሀያ አንድ ድረስ እያመመኝ ነበር። እሱም አሁንም ሽንት ቤት ገባለሁ በምጥ ነው። ሰገራ ልትስል እምቢ ይለኛል። የሚወጣው ምንድነው? ደምና ሰገራ እየተቆራረጠ ነው የሚወጣው። ይሄ በሽታ ሳይሆን እኔ ውስጥ ያለው እስከ ዛሬ የነበረው በሽታ እየወጣ ነው፣ እግዚአብሔር እያራገፈው ነው ብዬ ነው የምጸልየው። ሽንት ቤቱን በቃ የጸሎቤን ነው ያደረኩት። ስገባ እና የነቢይ ኤኖክ አምላክ እያልኩ ነው የምጸልየው እና እግዚአብሔር ይህን አድርጎልኝ ከሱ ፈውሶኛል። አሁን ነፃ ወጥቶኛል። እንደገና ደግሞ ሶስት ቀን በሕልሜ አይቻለሁ። ሶስት ቀን በዜ ስጸልልኝ ሁለት መጨረስ ትናንትና ሮብለት ለሐሙስ ሲነጋ አይቻለሁ። ለወንድሜ ስጸልይለት ታናሽ ወንድሜ ነው። ለሱ ስጸልይለት ከስራ ሲፈታ እንምጣ ብዬው ነበር። ያው ስላልተመቸው ስራ ጉዳይ ያልመጣው ሊመጣ ነበር እና ለእሱ ምን ልጸልይ ይፈልጋለሁ። እንደገና ደግሞ ይሄ ድህነት በቃ ማለት ቤተሰቦቻችን የያዘ ድህነት አለ። በቃ እሱ ይመመታት አለበት በቃ። በዚህ ሲጸልይ ይበል እርግማን ሊሰበር ነው። እርግማን እንዲሰበር ወንድሞች፣ ያው ካናዳ ያለው ግን ሰው ውጪ ስለሄደ አይሳካለትም የተያዘ ነገር አለ። ወይኔ ቤተሰብ ጣጣ ይሆናል። እኛ እንዳናቀ ስለዚህ ያ መመታት አለበት። በዘይት እንድትጸልይልኝ እፈልጋለሁ። ቤተሰቦቼም እንዲፈቱ እፈልጋለሁ። እኔ መፈታት እፈልጋለሁ። እንደገና እኔ አሁን በእንጃፍ ቃል ማውጣት እፈልጋለሁ። የራሴ ስራ መስራት ፈልጋለሁ። እስከዛሬ አሁን ታናሽ ነው ከእሱ ጋር ያለው ና በናዝሬቱ ጌታ በኢየሱስ ክርስቶስ ይሄንን ቅባት ተሸክመህ ሂድ። አሜን።